የማህበረ የስራ እድል ፈጠራ በርካታ ስራ አጥ ወጣቶችን የስራ እድል ተጠቃሚ እያደረገ ይገኛል። በሸገር ከተማ ገላንጉዳ ክፍለ ከተማ በስራ እድል ፈጠራ ተደራጅተው ከሚሰሩ ወጣቶች መካከል ሶሬሳ ደጀኔ አንዱ ነው። ሶሬሳና ጓደኞቹ በተመቻቸላቸው የስራ እድል ፈጠራ በማህበር ተደራጅተው ወደ ስራ የገቡት የዛሬ አራት ዓመት ነበር። ለሶስት ነ የተደራጀ እዛን ጊዜ እና ሴድ ተሰጠ። በሰዓቱ ብር አልነበረንም። ማሽን ተከራይቼ ነው የጀመርነው። ቤት ስለሚያስፈልግም ቤት ደግሞ በሰዓቱ አቅም ስላሌለን ተከራይተን ለመስራት ስለሚቀብድ ለምን አንደራጅን ብለን 2013 ተደራጅን። 2014 ቤት ተረካከበን። ለ3 ዓመት በቃ እንደዚያ ገዳማ ኮንቲነር ውስጥ አውራ ጎዳና ፊት ለፊት ነበር የነበረው። አሁን በጥሩ ሁኔታ ነው እየሰራን ያለነው። አሁን ላይ በክፍለ ከተማው እነሱሪሳን ጨምሮ ሌሎች ወጣቶች ተደራጅተው የሀበሻ ልብስና የተለያዩ የጨርቃጨርቅ ምርቶችን በማምረት ላይ ይገኛሉ። ጥራቱን የጠበቀ ምርት ለማቅረብም ጥረት ያደርጋሉ። ዩኒፎርም እንሰራለን፣ የጥበቃ ልብስ እንሰራለን እና ባህላዊ ነቆችን ሁሉ ነገር እንሰራለን። በቃ የጠየቅነውን ሁሉ ምንተው ነገር የለም አገልግሎት ላይ እስከ ተሰማራን ድረስ ምን ተወው ነገር የለውም። ምን ስለሆነ አቀ አብዛኛው የሴቶች ልብስ ነው፣ ቀሚስ እና እንደዚህ። ደግሞ ምርት ሱቅ አለን ኮልፌ። እዚህ አምርተን እዛን እንወስዳለን። በመሀል ማለት ነው። ግን በትዕዛዝ በዋናነት የምንሰራ የሴቶቹን ልብስ ነው። በጥራት ሰርተሽ ካላስረከብሽ ወይም ካላስ ካስተማርም ካላስደሰትሽ ነገ ተመልሶ አይመጣም። ስኬታማ በጀመርሽበት ጥቆም ያለሽ። ከዚህ አንጻር በተሻለ መጠን በጥራት እየሰራን እናስረክባለን። ወጣቶቹ በሚሰሩት ጨርቃ ጨርቅ የማምረትና የመሸጥ ስራ ውጤታማ መሆን ችለዋል። ተበድረው የጀመሩት ስራ እዳን ከመክፈል አልፎ የተሻለ ካፒታልን ያስመዘገቡበት ሆኗል። ስንጀምር በብድር ከሰው ከጎረቤት እኛም ያለንን ጨማምረ አንድ ማሽን ገዝተን ያችን ማሽን ይሄ ሁሉ የተገዛ ከዛ ወዲህ ነው። አሁን ያለው ለውጥ ብዙ ነው። ትልቅ ለውጥ ነው እንጂ ቢያንስ የራሳችን የሆነ ነገር አለን። እንግዲህ እዛን ጊዜ ስንጀምር አስር ሺህ ገደማ እንደዛ ነው። ኦልሬዲ ማቴሪያል አስገብተንበት ጥሬ ብር እቃ ላይ የተቀመጠ በአስር ሺህ ብር ገደማ የጀመርነው አሁን እንደ እግዚአብሔር ፍቃድ እስከ ሁለት ነጥብ አምስት ይኖራሉ። ታላላቅ ማሽኖችን ደግሞ በሊዝ መልክ እንዲገባለን ጥያቄ ላይ ነን። ኦሬዲ ጨረሰን እየጠበቅን ያለ ነው። መሰል ስራዎች ከሚሰራው ሰው በዘለለ ለሌሎች የስራ እድልን መፍጠር ይችላሉ። በማህበር ተደራጅተው ለራሳቸው ስራን የፈጠሩ ወጣቶች ለሌሎችም እንጀራን በማውጣት ላይ ይገኛሉ። አረብ ሀገር ነበርኩኝ። አረብ ሀገር ስድስት ዓመት ሰርቼ ነበረ። ከዛ ከመጣሁ ወዲህ ያው ልጆች እያሳደግኩ ነበር። ከዛ የቤት እመቤት ነበርኩኝ። ከዛ እዚህ ድርጅት እስገብቼ እየሰራሁ የማገኘው ገቢ ቤትም ይደጉምልኛል በጣም ከመቀመጥ በጣም መልካም ነው አሁን ወደ ሰባት ሰው አለ እዚህ እነዚህ ማሽን ላይ የሚቀመጡት ምንድን ነው በቋሚነት በጊዜያዊ ደግሞ 17 አካባቢ አለ 17 ሀያም ስራው እንደበዛ ነው፣ በስራ ይወሰናል። ወጣቶቹ በቀጣይ የሚያቀርቡትን ስራ አስፍተው ከሀገር ውስጥ ገበያ ባሻገር ለውጭ ገበያ የማቅረብ እቅድን ሰንቀው እየተንቀሳቀሱ ነው።